እንደምናላችሁ ወላጆች እንዴት ናችሁ? በተለይ እዚህ በጀርመን ሀገር የምትኖሩ ልጆቻችን የስድስት ወር ሰርተፍኬት ተሰጥቷቸው አሁን ፈርምን መልሰናል። እኛ ጋር ትንሽ የወላጁ ጊዜ የወላጆች እና ምህራኖች የምንነጋገርበት ጊዜ ያው በወረፋ ነው። ኦንላይን አንሜልደን ነው አድርገን ነው መምህር መርጠን ነው ወይ ደግሞ መምህራኖች ከኔ ጋር መነጋገር አለባችሁ ብለው ቀጠሮ ይዘው ነው ሄደን የምንነጋገረው አንድ ለአንድ እና መልላችሁ ፈለኩ መሰላችሁ። በዚህ አጋጣሚ ልጆቻችን እድሜያቸው እየጨመረ ሲሄድ የጸባሀይ የብዙ ነገር እንደ ሰውነታቸው ሁሉ ጸባያቸውም ይቀያየራል። ቤት ውስጥ ያለው ባህሪ እና ትምህርት ቤት ባህ ያለውን ባህሪ ይለያያል እና ይሄ ከማደጋቸው በማደጋቸው የሚያመጡት ለውጥ ነው። መምህራኖች ይለወጣሉ፣ ይቀራሉ። ልጆች የልጆች እና የቤተሰብን ሰላም መምህራኖች መጥቶ ተናገሩ ስለ ልጆቼ እንዲህ አሉ ብለን ከልጆቻችን ጋር ያለን ሰላም እንዳንረብሽ፣ ልላችሁ ወዳለሁ። እኔ ድሮ ቢሆን ኑሮ ለምን ይሄ እንዲሆነ እንዴት ይሄ ሊሆን ቻለ ብዬ ልናገር እችል ይሆናል። ጠረጴዛ ይል እንዳታዩት፣ ይሄን ሀሳብ ከእናንተ ጋር መነጋገር ስለፈለግኝ ነው። የቤታችሁን ሰላም እንዳትረብሹ የቤታችሁን በእናትና በልጅ በወላጆችና በልጆች መካከል ያለውን ጥሩ የሆነ ግንኙነት አስተማሪ እንዲህ አለ የሆነ ነገር ብላችሁ ማለት ነው ከልጆቻችሁ ጋራ ኮንፍሊክት ውስጥ፣ ንትርክ ውስጥ ለምን እንደዚ አታረግም፣ ለምን እንደዚህ አታረግም። በተለይ ትንሽ እድሜ እየገፋ ሲሄድ ኩል ምናምን ሲሆኑ፣ የቤት ስራ ይሰራና ይረሳል። አንዳንድ ማቴሪያሎች ይረሳሉ። ልጆቹ ምንም ላይመስላቸው ይችላል። አስተማሪው ግን መዝግቦ መዝግቦ መዝግቦ አስቀምጦ እቺ የፈረደባት ቀን ላይ ስትነጋገሩ በቃ እሱን ይናገራል። ኦኬ ለእኔ በአሁኑ ሰዓት ይሄ ቢግ ዲል አደለም። ተግባባል ግን እቤት ግን መተን ከልጆቻችን ጋራ ምንም አይነት ስማርት በሆነ ይሄ ሳንዱች የሆነ ንግግር አለ ዳቦ ላይ ከታች ዳቦ መሀል ላይ ቅጠሉ ቪታሚኑ አላደለም ጥሩ ነገሩን መጥፎ ነገሩን በስሱ ከላይ ታደርጉትና ጥሩ ነገሩን በመሀል አድርጋችሁ። ኦኬ ተነግሯችኋላችሁ። ኮሚኒኬሽን መምህራኖች እዛ ጋ የሚወዱት ተማሪ አለ፣ ዝም ብለውም ሲያዩት የማይወዱት ተማሪ አለ። ኦኬ እና የእናንተ ልጆች ከየትኛው እንደሆኑ አታቁ። ልጆቻችን ናቸው ስምንት ሰዓት ትምህርት ቤት የሚያሳልፉት እኛ የምናያቸው መምህራኖቹን በአመት ሶስቴ አራቴ ነው አይደለም ስለዚህ እቤታችሁ ውስጥ ያለውን ሰላም እንዳትረብሹ ለልጆቻችሁ ጆሮ ስጧቸው አዳምጧቸው የሚከብድ ሰብጀክት ካለ የተለያየ ና ሂልፍ አለ የሚያግዙ ሰዎች አሉ እነሱ ጋር ፕሮግራም እናያዝላቸው በተረፈ ቻው ከጠቀማችሁ ብዬ ነው